አሁን ላይ ከሦስት ሺህ አምስት መቶ በላይ አባላትን አፍርተን ከ9 ቅርንጫፎችን በላይ ከፍተን አገልግሎት እየሰጠን ነው የምንገኘው። በዋነኛነት የምንሰጠው አገልግሎት ደግሞ የቁጠባ የብድርና የማማከር አገልግሎት ነው። ባላቸው የቁጠባ መጠን ልክም ደግሞ ብድር እንዲያገኙ 10ሺህ ብር ጀምሮ እስከ 10 ሚሊዮን ብር ድረስ የብድር አገልግሎት እንሰጣለን። አንድ ሰው እኛ ጋር አባል ብቻ ሆኖ መደበኛ ቁጠባውን እያደረገ አባልነት ቁጠባውን እያደረገ የቁጠባ ባህሉን ማዳበር ይችላል። ከዚህም በተጨማሪ ደግሞ የጊዜ ገደብ ቁጠባ አለን፣ የልጆች ቁጠባ ሂሳብ አለን፣ የሴቶች ቁጠባ ሂሳብ አለን። የግብር ክፍያ ቁጠባ ሂሳብ አለን። በእነዚህ ዎች ደግሞ ሰፊ የህብረተሰብ ክፍል እያገለገለ ነው የሚገኘ ቁጠባ ባህላቸውን እንዲያዳብሩ እየሰራንበት እንገኛለን። መቶ ሺህ ብር ከእኛ ጋር መበደር የሚፈልግ ሰው በአንድ ዓመት ተመላሽ ያደርጋል። ሁለት ከ200 ሺህ ከሆነ በሁለት ዓመት፣ ከ600 ሺህ ብር ከሆነ በአራት ዓመት ጊዜ ውስጥ ተመላሽ ያደርጋል። ኤሌክትሪክ መኪናዎች ለሚፈልጉ ለመኞቻችን ምንም ያህል ብር ቢበደሩ በአምስት ዓመት ጊዜ ውስጥ ተመላሽ የሚያደርጉ ይሆናል ማለት ነው። እኛ ጋር ብድር ሲወስዱ መጀመሪያ ላይ ከፍዬ ይጨርሳለሁ የሚለውን የሚገቡ ከሆነ በዝቅተኛ የወለድ መጠን ነው የምናበደራቸው። ሙስሊም ወንድሞቻችንም ደግሞ ከወለድ ነፃ የሆነ የብድር አገልግሎት እንሰጣለን። ሶስት ሚሊዮን ባለው ለአዲስ ንግድም ሆነ ለንግድም ማስ ሸፋፋያ እስከ 6 ሚሊዮን ለመኪና ግዢ እስከ 10 ሚሊዮን ደግሞ ለቤት ግዢና እድሳት እንሰጣለን። እንዲሁም ደግሞ የቤት ካርታ ወይም የመኪና ሊብሬ ማቅረብ ለማይችሉ ደንበኞቻችን እስከ 600,000 ብር ድረስ በደሞዛስና እና የብድር አገልግሎት እየሰጠን እንገኛለን። የብድር ጣሪያችን የሚሆነው እኛ መነሻው 10,000 ብር ነው። የብድር ጣሪያችን ደግሞ ከፍተኛው አስር ሚሊዮን ድረስ ነው የምንሰጠው። ሰዎች ያላቸውን ጥቂት ነገር ይዘው እኛ ጋር ቢመጡ ብቻቸውን መፍታት ያልቻሉትን ችግር ከነሱ ጋር ሆነን መፍታት እንደምንችል መንገር እፈልጋለሁ። ውጣባቸውን እያዳበሩ ያላቸው የቁጠባ መጠን ልክ ደግሞ ብድር እንዲያገኙ ነው የምንሰራው። ስለዚህ ከትንሹም ቢሆን በመቆጠብ ሰዎች እንዲበደሩ ነው የምናበረታታው ያለ ቅድመ ቁጥሯ ብድር ሰላም ጤና ይስጥልን፣ ውድ ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን ትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ተገኝቻለሁ። የተለያዩ የብድር አማራጮች አሏቸው። ምን ምን የብድር አይነቶች አሏቸው? የወለድ መጠኑስ እንዲሁም ደግሞ በምን ያህል ጊዜ መክፈል እንችላለን? በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ አብረናችሁ ቆይታ የምናረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ ላይ ሰብስክራይብ በማ የኛ ቤተሰቦች መልካም ጊዜ ሆነላችሁ። እንኳን ደህና በጣችሁ። በቅድሚያ ራስሽና የስራ ድርሻሽን አስታውቂ። እሺ ሳምራይት ጌት ይባላለሁ። በትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ላይ በማርኬቲንግ ማናጀርነት ነው እየሰራሁት። መልካም ድርጅታችሁ ከተመሰረተ ምን ያህል ጊዜ ሆነው፣ እንዲሁም ደግሞ ምን ምን አገልግሎቶች ነው ተቋማችን ትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር የተመሰረተው በ2015 መጨረሻዎቹ ሲሆን አሁን ላይ ከ3500 በላይ አባላትን አፍርተን ከዘጠኝ ቅርንጫፎችን በላይ ከፍተን አገልግሎት እየሰጠን ነው የምንገኘው። በዋነኛነት የምንሰጠው አገልግሎትን ደግሞ የቁጠባ የብድርና የማማከር አገልግሎት ነው። ሰዎች የቁጠባ ባል ነው ላይ ሰዎች የቁጠባ ባህላቸውን እንዲያዳብሩ እለታዊም ሳምንታዊ ሞራ የቁጠባቸውን በማድረግ ባላቸው የቁጠባ መጠን ልክም ደግሞ ብድር እንዲያገኙ ከአስር ሺህ ብር ጀምሮ እስከ አስር ሚሊዮን ብር ድረስ የብድር አገልግሎት እንሰጣለን። እስከ ሶስት ሚሊዮን ባለው ለአዲስ ንግድም ሆነ ለንግድ ማስፋፊያ፣ እስከ ስድስት ሚሊዮን ለመኪና ግዢ፣ እስከ አስር ሚሊዮን ደግሞ ለቤት ግዢና እድሳት እንሰጣለን። እንዲሁም ደግሞ የቤት ካርታ ወይም የመኪና ሊብሬ ማቅረብ ለማይችሉ ደንበኞቻችን እስከ ስድስት መቶ ሺህ ብር ድረስ በደሞዝ ዋስትና የብድር አገልግሎት እየሰጠን እንገኛለን። እንዲሁም ደግሞ ይህንን ብድር ሰዎች ከወሰዱን በኋላ በቁጠባ ላይ እያሉ ደግሞ ሙያዊ ምክርን የምንሰጥ ይሆናል ማለት ነው። ስለዚህ ይህን አገልግሎት እየሰጠን እንገኛለን። መልካም፣ አንድ ሰው ለመንበደር ቢፈልግ ምን ምን መስፈርቶቹ ማሟላት አለበት ተብሎ ይደሳል? ይልካ በቅድሚያ ያው የተቋሙ አባል መሆን ነው የሚጠበቅበት። የተቋማችን አባል መሆን ይጠበቅበታል። አባል ለመሆን የሚያስፈልገው ደግሞ ሁለት ፎቶግራፍ፣ መታወቂያ 1600 ብር ነው። አንድ ሺ ብር የመመዝገቢያ ነው፣ 600 ደግሞ መደበኛ ቁጣባ ይሆናል። እንዲሁም ደግሞ በሶስት ወር ጊዜ ውስጥ ስድስት ዕጣ አክሲዮን መግዛት ይኖርበታል ማለት ነው። ያን ዕጣ ዋጋ አንድ ሺ ብር ይሆናል ማለት ነው። እንዲሁም ደግሞ በአባሉ ፈቃደኝነት ላይ የተመሰረተ ሲሆን ከፍ አድርጎም ደግሞ አክሲዮን መግዛት ይችላል ማለት ነው። እነዚህ ይህን በማድረግ ብድር አገልግሎቱ ማግኘት ይችላል። ምን አይነት የብድር አማራጮች አሏችሁ? ያው አሁን እንዳልኩሽ እንደ ሰዎች የፍላጎት መጠን ይለያየም እኛ የምንሰጠው ደግሞ እንዴት ነው፣ እስከ ሶስት ሚሊዮን ባለው ንግዳቸውን መጀመርም ሆነ ማስፋፋት ለሚፈልጉ ሰዎች እስከ ስድስት ሚሊዮን ደግሞ ለመኪና ግዢ፣ እስከ አስር ሚሊዮን ብር ድረስ ደግሞ ለቤት ግዢ ወይም እድሳት የብድር አገልግሎት እየሰጠን እንገኛለን ማለት ነው። ያው ይህኛው የህብረት ስራ ማህበር እንደመሆኑ ደግሞ ሰዎች እኛ ጋር ብድር ለማግኘት ሲፈልጉ በቅድሚያ መበደር ለሚፈልጉት ብድር ቅድመ ቁጠባ ማድረግ ይኖርባቸዋል። እንዳልኩሽ በዋነኛ ነትም ደግሞ ትጋት ዓላማ አድርገን የተነሳ ነው በህብረተሰቡ ውስጥ ጠንካራ የቁጠባ ባህልን በማሳደግ ተመራጭ የህብረት ስራ ማህበር ሆኖ መስራት ስለሆነ ህብረተሰባችን ለቁጠባ ያለውን አመለካከት በደንብ እንዲለውጥ እንዲሰራና እንዲያሻሽል እየሰራንበት ነው የምንገኘው። ያን ለማድረግ ሲባል ደግሞ ከ30 ፐርሰንት ጀምሮ አባላቶቻችን እንደመረጡት የቁጠባ መጠን ቅድመ ቁጠባቸውን ያደርጉና ብድራቸውን ማግኘት ይችላሉ ማለት ነው። ያለምንም ማስያዣ መበደር ይችላሉ። አሁን ብዙ ጊዜ ሰዎች መበደር ይፈልጉና የማስያዣው ነገር ያሳስባቸዋል። እናንተ ጋር እኛ ጋር ያለማስያዣ ብድር ማግኘት ይቻላል። ያለማስያዣ ሲባል እኛ ጋር የቤት ካርታ ወይም የመኪና ሊብሬ፣ ቋሚ ንብረት ሳያስይዙ ደሞስተኛ ዋስ ብቻ በማቅረብ እስከ ስድስት መቶ ሺህ ብር ድረስ ብድር አገልግሎት ማግኘት ይቻላል። ይህንን እንዴት ነው የምናደርገው? እኛ ጋር አንድ ሰው የቤት ካርታ ወይም ሊብሬ የሌለው ሰው መበደር የሚፈልግ ከሆነ ብድር አገልግሎት ማግኘት የሚፈልግ ከሆነ እሱ መበደር የፈለገውን ብድር 11 ደሞስተኛ ዋስ ሲያቀርብና እስከ ስድስት መቶ ሺህ ብር ድረስ ብድር ማግኘት ይችላል ማለት ነው ነው። የግድ አንድ ሰው መሆን አይጠበቅበትም። ቤዚክ ሳለራቸው ተደምሮ መበደር የፈለገውን ብድር 11 ፐርሰንት የሚሞላለት ከሆነ ሁለት ሶስት ሰው አሳቅርቦ እናት፣ አባት፣ ወንድም፣ ቤተሰብ፣ ዘመድ፣ ጓደኛ በማጓስ በማቅረብ የብድር አገልግሎት ማግኘት ይችላል ማለት ነው። ያው ቅድመ ቁጠባ በሆነው አድርጎ ብድር አገልግሎቱን ማግኘት ይችላል። እንግዲህ እንደምንበደረው የብድር አይነት ወለዱ፣ ጊዜውም የተለያየ ነው እና ከምን ያህል ጀምሮ ነው ያለው እናንተ ጋር? መልካም የወለድ መጠናችን የሚሆነው ዝቅተኛው 10 ፐርሰንት ነው። ከፍተኛው 15 ፐርሰንት ነው የሚሆነው ደግሞ የህብረት ስራ ማህበር ነው። ሰው አገዝ የሆነ ተቋም ነው። ተፈናስቦ ብቻ የሚንቀሳቀስ ተቋም ስላልሆነ ዝቅተኛ ወለድ ምጣኔ ነው የምንጠቀመው ሲሆን ለምሳሌ በዚህም ውስጥ ደግሞ ሴቶችን በጣም የሚያበረታታ ነው ለምሳሌ አንዲት ሴት ከኛ ጋር አስር ሺህ ብር የምትበደር አስር ሚሊዮን የምትበደር በአንድ ዓመት ጊዜ ውስጥ የምትመልስ ከሆነ አስር ፐርሰንት ወለድ የምናስበው በሁለት ዓመት ጊዜ ውስጥ የምትመልስ ከሆነ ደግሞ አስራ አንድ ፐርሰንት ይሆናል በመደበኛው አገልግሎት የምትጠቀም ከሆነ ደግሞ ለንግድ ሲሆን አስራ ሁለት ፐርሰንት ለመኪና ሲሆን አስራ ሦስት ለቤት ግዢ ወይም እድሳት ሲሆን ደግሞ አስራ አራት ፐርሰንት ወለድ የምናስብ ይሆናል ማለት ነው የብድር ጣሪያችን የሚሆን ነው። እኛ መነሻው አስር ሺህ ብር ነው። የብድር ጣሪያችን ደግሞ ከፍተኛው አስር ሚሊዮን ድረስ ነው የምንሰጠው በዚህ ውስጥ ሰው እንደሚፈልገው የብድር መጠንና እንደሚፈልገው መበደር እንደፈለገበት ፐርፐስ ብድር አገልግሎቱ ማግኘት ይችላል ማለት ነው። እንዲሁም ደግሞ የተለያዩ የቁጠባ አማራጮች አሉ የምንሰጣቸው። መደበኛ የቁጠባ አገልግሎት አለን። አንድ ሰው እኛ ጋር አባል ብቻ ሆኖ መደበኛ ቁጠባውን እያደረገ አባልነት ቁጠባውን እያደረገ የቁጠባ ባህሉን ማዳበር ይችላል። ከዚህም በተጨማሪ ደግሞ የጊዜ ገደብ ቁጠባ አለን፣ የልጆች የቁጠባ ሂሳብ አለን፣ የሴቶች የቁጠባ ሂሳብ አለን፣ የግብር ክፍያ የቁጠባ ሂሳብ አለን። በእነዚህ ደግሞ ሰፊ የህብረተሰብ ክፍል እያገለገለ ነው የምንገኘው፣ የቁጠባ ባህላቸውን እንዲያዳብሩ እየሰራበት እንገኛለን። በመደበኛ አገልግሎት ብድር የወሰዱ ሰዎች በምን ያህል ጊዜ ነው መመለስ ያለባቸው? ያው መበደር እንደሚፈልጉት የብር መጠን ቢለያይም ጀነራል የሆኑትን ሳነሳለሽ ለምሳሌ በትንሹ መቶ ሺ ብር ከኛ ጋር መበደር የሚፈልግ ሰው በአንድ ዓመት ተመላሽ ያደርጋል። ሁለት ከሁለት መቶ ሺ ከሆነ በሁለት ዓመት፣ እስከ ስድስት መቶ ሺ ብር ከሆነ በአራት ዓመት ጊዜ ውስጥ ተመላሽ ያደርጋል። ለምሳሌ እስከ ሁለት ሚሊዮን የሚፈልግ ሰው በአምስት ዓመት፣ ከሁለት ነጥብ አንድ እስከ ሶስት ሚሊዮን ብር የሚፈልግ ደግሞ በሰባት ዓመት ጊዜ ውስጥ ተመላሽ ያደርጋል ማለት ነው። በዚህም ውስጥ ግን የኤሌክትሪክ መኪናዎች ለሚፈልጉ ለደንበኞቻችን ምንም ያህል ብር ቢበደሩ በአምስት ዓመት ጊዜ ውስጥ ተመላሽ የሚያደርጉ ይሆናል ማለት ነው። ለቤት ግዢ ወይም እድሳት ደግሞ እስከ አስር ሚሊዮን የሚበደሩ ሰዎች በስምንት ዓመት ጊዜ ውስጥ ተመላሽ ያደርጋሉ ማለት ነው። ይህ ሲሆን የመጀመሪያውን ብድር ሲወስዱ ውሉ ላይ በመደበኛው አገልግሎት መጠቀም ፈልገው ግን ብድሩን ከወሰዱ ከአንድ ዓመት በኋላ ለመዝጋት የሚያስቡ ከሆነና ከቻሉ ተጨማሪ ወለድ ሳናስብባቸው እስካሉበት ጊዜ ድረስ ብቻ ቀሪ ሂሳብ ሰርተን ሰዎቻችን ከብድር ነፃ መውጣት ይችላሉ ማለት ነው። የመኪና ሞዴል ከምን ያህል ጀምረው ነው የምትቀበሉት? ምክንያቱም የሰው ፍላጎት የተለያየ ስለሆነ የመኪና ሞዴል የምንቀበለው ከ2005 በላይ ነው። 2005 እና ከዛ በላይ ይሆናል። ከዛ በላይ ያለው የትኛውም አይነት መኪና ካቀረቡ እና አክሰፕታንስ ከተገኘ ብድሮ ማግኘት ይችላሉ ማለት ነው። ይህ ሲሆን የኤሌክትሪክ መኪናዎችንም ያጠቃልላል። ኤሌክትሪክ መኪናዎች ላይ ያው ተመላሹ ላይ ብቻ ነው እኛ ጋር እንትን የሚለው እስከ ሰባት ምንም ያህል ብር ቢበደሩ በአምስት ዓመት ጊዜ ውስጥ ነው ተመላሽ የሚደረገው። ቀድሞ መዝጋት መብታቸው እንደተጠበቀ ነው ማለት ነው። ግን የግድ ይህንን መኪና አቅርቦ ብለን አንወስንም። እኛ ሰዎች መኪናውን የፈለጉትን መኪና አቅርቦ ብድሮ ማግኘት ይችላሉ። ስለዚህ ቀድሞ መክፈል የሚችል ግለሰብም ካለ ከተሰጠው ቀነ ገደብ ቀድሞ መክፈል ይችላል ማለት ነው፣ ይችላል። ያው እኛ ጋር ብድር ሲወስዱ መጀመሪያ ላይ ከፍዬ ይጨርሳለሁ የሚለውን የሚገቡ ከሆነ በዝቅተኛ የወለድ መጠን ነው የምናበድራቸው። ነገር ግን በመደበኛ አገልግሎት የሚጀምሩ ከሆነና በመሀል ላይ ብድሩን ከወሰዱ በኋላ ቢዝነሱ ጥሩ ሄዶላቸው ለመዝጋት ቢያስቡ የፈለጉትን ነገር ለመዝጋት የሚያስቡ ከሆነ የመዝጋት መብታቸውም የተጠበቀ ነው። እስካሉበት ድረስ ብቻ ነው ተጨማሪ ወለድ ብናስበው ማለት ነው። ይሄ ሌላ ተጨማሪ አድቫንቴጅ ሆናል ማለት ነው። ከወለድ ውጪ የብድር አገልግሎት የላችሁ። ለሙስሊም ወንድምቶቻችንም ደግሞ ከወለድ ነፃ የሆነ የብድር አገልግሎት እንሰጣለን። መበደር ለሚፈልጉት ብድር እነሱም የተቋማችን አባል የሆኑና ቅድመ ቁጠባቸውን ያደርጋሉ። ከዛም የአገልግሎት ክፍያ መበደር እንደሚፈልጉት የሆነ መጠን የአገልግሎት ክፍያ ብቻ በማሰብ የብድር አገልግሎቱ ማግኘት ይችላሉ ማለት ነው። ስለዚህ ሁ የህብረት ስራ ማህበር ነው እንዳልኩ፣ ሁሉን ያካተተ ነው። ከዘር ከሃይማኖት ከምን የጸዳ ስለሆነ ሁሉን አቀፍ ተቋም ስለሆነ ሁሉንም ካገልግሎት እየሰጠ ነው። ማንኛውም ሰው መጀመሪያ ቁጠባ ካደረገ በኋላ ነው ብድሮ መውሰድ የሚችለው ወይስ ምንም አይነት ገንዘብ ከሌለው ቁጠባ ሳያደርግ የብድር አገልግሎትን ማግኘት ይችላል? ያው ይሄ በቅድሚያ የገንዘብ ቁጠባና ብድር ተቋ ሰዎች ከቆጠቡ በኋላ ነው ብድርን ማግኘት የሚችሉት። ነገር ያለ ቅድመ ቁጠባ ብድር አንሰጥም። ምክንያቱም ዋነኛ አላማችን እኛ ጠንካራ የቁጠባ ባህልን በህብረተሰብ ውስጥ ማሳደግ ነው። ቁጠባ ሲባል የግድ ከፍተኛ ብር መሆን አይጠበቅበትም። ከፍ ያለ ብር መሆን አይጠበቅበትም። ሰዎች ከአስር ጀምሮ በዕለቱም በሳምንቱም በየሁለት ሳምንት በሚፈልጉበት ጊዜ እና በቻሉበት ጊዜ ላይ ቁጠባቸውን እያዳበሩ ባላቸው የቁጠባ መጠልክ ደግሞ ብድር እንዲያገኙ ነው የምንሰራው። ስለዚህ ከትንሹም ቢሆን በመቆጠብ ሰዎች እንዲበደሩ ነው የምናበረታታው እ ያለ ቅድመ ቁጠባ ብድር ጥሩ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ የቀረ ሀሳብ ካለ ድሎ እሺ፣ አመሰግናለሁ ያው ተቋማችን ትጋት የገንዘብ ቁጠባና ብድር በዚች አጭር ጊዜ ውስጥ ከተመሰረትንበት ጊዜ ውስጥ ሰፊውን የህብረተሰብ ክፍል ማዳረስ የቻልንበትና ትልቅ ስራን እየሰራ የሚገኝ ተቋም ነው። ስለዚህ ሰዎች ያላቸውን ጥቂት ነገር ይዘው እኛ ጋር ቢመጡ ብቻቸውን መፍታት ያልቻሉትን ችግር ከነሱ ጋር ሆነን መፍታት እንደምንችል መንገር እፈልጋለሁ። ምናልባት አንድ ሰው ብድር መበደር ፈልጎ የሆነ ያህል ገንዘብ ቢኖረው በዛሽ በተል ባለው ብር ሰቦን ቢዝነስ መክፈት የማይችል ከሆነ ቤቱ ማደስ የማይችል ከሆነ በዛ ብር መኪና መግዛት የማይችል ከሆነ ያችን ብር ለጥቂት ጊዜ እኛ ጋር ቢቆጠበው እኛ ደግሞ ከጥቂት ጊዜ በኋላ የብድር አገልግሎት አመቻችተንለት ህልሙን እውን እንዲያደርግ ስለምንረዳው በቅድሚያ ሰው ለቁጠባ ያለውን ባህል በደንብ እንዲያዳብር እና ትጋትን የመጀመሪያ ምርጫ እንዲያደርግ ጥሪ አቀርባለው ማለት ነው። የእኛን አገልግሎት መጠቀም የሚፈልጉ ሰዎች ደግሞ ዋና መስሪያ ቤታችን የሚገኘው ጎሮ አደባባይ የቱሉሊም ታክሲ የሚያዝበት ፊት ለፊት ምስከራ ብንጻ ከአራተኛ ፎቅ ጀምሮ ያገኙናል። እንዲሁም ደግሞ መገናኛ ላይ ፒያሳ፣ ጀሞ፣ ጉልቡላ፣ ቃልቲ፣ አየር ጤና፣ ሀና ማርያም እና መሪ ላይ ያገኙናል ማለት ነው። መተኛን አገልግሎቶች መጠቀም ይችላሉ። አመሰግናለን። ጥሩ። ከአዲስ አበባ ውጭ አገልግሎቱን ማግኘት የሚፈልጉ ደንበኞች አሉ፣ አገልግሎትን ማግኘት ይችላሉ? ያው ለጊዜው አዲስ አበባ ውስጥ ነው እየሰራ ነው የምንገኘው፣ ግን በጥቂት ጊዜ ውስጥ ከአዲስ አበባ ውጭ ባሉ ቅርንጫፎቻችን አገልግሎት መስጠት እንደምንጀምር ቃል እንገባለን። ጥሩ ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። አመሰግናለሁ። ተመልካቾቻችን በትጋት የገንዘብ ቁጠባና ብድር ኋላ የተወሰነ የህብረት ስራ ማህበር ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍፃሜ ድረስ አብራችሁ ስለነበራችሁ እጅግ አድርገን እያመሰገንን በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ።